በህንድ ሜድኮቨር ሆስፒታል አጠቃላይ ሐኪምና ዓለም አቀፍ የክትባት ባለሙያ ናቸው። በሙያቸው በተለያዩ የአፍሪካ ሀገራት በመጓዝም አገልግለዋል። ስለ ኢትዮጵያ ተናግረው አይጠግቡም። አዲስ አበባም ተመላልሷል። በመጀመሪያው የኢትዮጵያ አየር መንገድ የሃይድር አባድ በረራ አገኘኋቸው። ተጨዋወትን። አንዴ በህንደኛ ደግሞም በእንግሊዝኛ እያደረግን እስከ ሃይድራባድ መዳረሻችን ድረስ ጨዋታችንን ቀጠልን። ከቆይታችን ጥቂቱን ልናካፍላችሁ ወደናል። ተጋበዙልን። ነመስቴ ሰላም። ሰላም ላንተ ይመስገን። እንተዋወቅ። ዶክተር ሽባዱ ብሼት ይባላለሁ። ከየት ነው? እኔ ትውልዴ አንደር ፕራዴሽ ቢሆንም አሁን የምኖረው ግን ሃይድራባድ ነው። ኢትዮጵያ እና ኢትዮጵያን እንዴት አገኘሃት? በጣም ደስ የምትል ሀገር ናት። ብዙ ጊዜ ኢትዮጵያ ተመላልሻለሁ። ከ2009 ጀምሮ በኢትዮጵያ አየር መንገድ ተመላልሻለሁ። ስለ ኢትዮጵያ አየር መንገድ እድገት ብመሰክር ይሻለኛል። ለምሳሌ በ2009 አየር መንገዱ የነበሩት አውሮፕላኖች ምን አይነት እንደነበሩ አውቃለሁ። ከጥቂት ዓመታት በኋላ ደግሞ ዘመናዊ አውሮፕላኖችን ይዟል። የሚገርም እድገት ነው ያሳየው። በጥገና ያለው ልምድም ጥሩ ነው። ምን ልበልህ በአጭር ጊዜ ውስጥ አዲስ ተርሚናል፣ አዳዲስ አውሮፕላኖች በጣም የሚገርም ነው። ከአዲስ አበባ ወደ ሃይድራባድ የቀጥታ በረራውን እንዴት አየኸው? በጣም ነው ደስ ያለኝ። በመጀመሪያ በረራ ውስጥ መሆኔም እድለኛ ነኝ። ከዚህ ቀደም ቀጥታ በረራ ባለመኖሩ ብዙም ግልት ነበር የሚገጥመን። ከአዲስ ተነስተን ቦምቤይ አሊያም ዴሊ ከበረርን በኋላ ነው ወደ ሃይድራባድ የምንሄደው። በስራ ምክንያት አፍሪካ ለሚመላለሱ ከባድ ነበር። አሁን ግን ያለ ችግር በቀጥታ መብረር የሚችሉበት እድል ነው የተፈጠረው። ከዚህ በፊት ምንም አይነት የቀጥታ በረራ አለመኖሩ ነገሮችን ከባድ ያደረገው ይመስለኛል በትክክል ቀጥታ በረራ የለም ነበር። ያ ደግሞ ጊዜያችንን ብሎም ተጨማሪ ውጭ ለማውጣት እንገደዳለን። አሁን የተመሰገነ ይሁን፣ ከየትኛውም የአፍሪካ ሀገር አዲስ አበባ ትራንዚት አድርገን በቀጥታ ሃይድራባድ እንበራለን። ይህ በረራ ምን ያህል የሁለቱን ሀገራት ኢኮኖሚያዊና ማህበራዊ ግንኙነት ያጠናክራል ትላለህ? ሃይድራባ በትክክል ብዙ ኢትዮጵያውያን በትምህርት ሃይድራባድ ይመጣሉ። እንዲሁም ለህክምና በርካታ ኢትዮጵያውያን ሃይድራባድን ይመርጣሉ። ለምሳሌ በ2024 ከ6000 በላይ ኢትዮጵያውያን የተሻለ ህክምና ለማግኘት ሃይድራባድ መጥተዋል። ሃይድራባድ የተሻለ የጤና አገልግሎት ያለባት ናት። ብዙ ሆስፒታሎች አሉ፣ ጥሩ አገልግሎት ይሰጣሉ። አንድ ጥያቄ ደግሜ ላነሳ ወደድኩ። ልጅ ያለው ህንድን በደንብ ነበር የማውቃት። ያ ማለት ግን ወደ ህንድ ሄጄ አይደለም። ያው የእናንተም ፊልም በማየት ነው። የህንድ ፊልም በሀገራችን በደንብ ነው የሚታወቀው። በፊልሞቻችሁ ምክንያት የህንድን ባህል እናውቃለን፣ ቋንቋችሁን ጭምር እናገራለን። እኔም ትንሽ ትንሽ ቋንቋውን መናገር የቻልኩት በፊልሞቻችሁ ምክንያት ነው። እኔ ማወቅ የፈለግኩት እናንተስ ስለ ኢትዮጵያ ምን ታውቃላችሁ ታውቃለህ እኛ ቅርብ የሆነ ግንኙነት ነው ያለን ተመሳሳይ ባህል እንጋራለን በብዙ ነገር እንመሳሰላለን በጣም ሩሩህና የሥነ ምግባር ሰዎች ነን ላለፉት 15 ዓመታት ከበርካታ ኢትዮጵያውያን ጋር በሱዳን በደቡብ ሱዳን እንዲሁም ማሊ አብሬያቸው ሰርቻለሁ በኩራት ልናገር የሚችለው ከኢትዮጵያውያን ጋር መስራት በጣም አስደሳች ነው በስራ ላይ ያላቸው የቡድን የመተጋገዝ መንፈስ የተለየ ነው። አፍሪካውያን ህንዳውያንን ይወዳሉ፣ እኛም አፍሪካውያንን እንወዳለን። በጣም ብዙ የሚያመሳስለን ነገር ነው ያለን፤ ቤተሰባዊ ትስስራችን፣ ባህል፣ ግብርናችን በጣም ብዙ ተመሳስሎች ነው ያለ ኢን ማይ ዩኒቨርሲቲ ስኩል ዩኒቨርሲቲ ያለው አንድ ህንዳዊ መምህር ነበረኝ አንድ ኮርስ ያስተማረኝ እና እሱ ምን አለኝ መሰለ ህንድና ኢትዮጵያ በብዙ ነገር ተመሳሳዮች ናቸው በአንድ ነገር ግን እንለያያለን አለኝ የህንዳዊያን ጸጉር ሉጫ ሲሆን የናንተ ክርድድ ያለ ነው ብሎ አይ እኔ በእሱ ሀሳብ አልስማማም። በህንድም እንደ እናንተ አይነት ፀጉር ያላቸው አሉ። ምናልባት በጣም ትንሽ የሆነ ልዩነት ሊኖር ይችላል። ከዛ ውጭ ግን ተመሳሳይ ነው። ተመሳሳይ ቆዳ ቀለምም አለን አይደል? እንዴታ፣ አታይም? ተመሳሳይ ቀለም እኮ ነው ያለን። በመጨረሻም ለኢትዮጵያውያን ምን መልእክት ማስተላለፍ ትፈልጋለች? ኢትዮጵያውያን በጣም ሥነምግባር ያላቸውና ደጎች ናቸው። የሚመኘውና ለፈጣሪ የሚጸልየው በብዙ ዘርፎች እድገት አምጥታችሁ ለሌሎች አፍሪካ አገራት አነሳሽ እንድትሆኑ ያየሁት እድገት አለ አሁንም ግን ይበልጥ እድገት እንዲመጣ እመኛለሁ። በብዙ ዘርፎች፣ በመሰረተ ልማት፣ በትምህርት፣ በጤናው፣ በቱሪዝም። ጥሩ ቱሪዝም አላችሁ። ውብ የሆነች ሀገር አለቻችሁ። የውሃ ሀብትም አላችሁ። በአፍሪካ ካየኋቸው ሀገራት ኢትዮጵያ እያደገቻለች ስለ መሆኗ መናገር እችላለሁ። አዲስ አበባ በጣም የመወዳት ከተማ ናት። ሜራ ተረፍሴ ቦት ቦት ሽክር። በእኔ በኩል ስለነበረን ቆይታ በጣም አመሰግናለሁ። ዳኔዋ ዳኔዋ፣ እኔም አመሰግናለሁ።